እንትን የምልህ እንደው ከች ብላ ይበለውና እንደው ቢደርስብኝ እኮ እዚህ ሌላ ጉድ እንደገና ተፈጥሮ ሌላ መደነ ጓጓር ነው እኮ ነው ታሮ ቢጀል ልክድና መራቅ ነው። እና እሱን ሲቀርቡት ፍዳ ብቻ ሲርቁት ፍዳ ሆኗል። መራቅ ነው፣ እሱን መሸሽ ነው። ሌላ የሚያጓጣ ነገር የለም። እንደው አንዲጋው የማልቆርጣ አድርጎኝ ነው እኮ እንዴ እንትን አምላኝ እንጂ አሁን ቤቴ እንግዲህ መቅረቱ ነው አይደል ቤቴ ጎጆ የቅሪብኝ ሌላ ምን ልበልሽ? አንቺ አትከተይኝ። እኔ ያልሸክምሻል እንዴት አባት ያደርግሻለሁ። ሲሆን ሲሆን ቀን ይወጣና ጥፋቱ ይገባውና ይክሰኛል፣ ካሳ ይክሰኛል። በሚክሰው ነገር ሁላ በጋርዶ ምን ሊሆን ይችላል፣ ሽብሽባ አሰፍቶ ሊሆን ይችላል። ያደረገውን ነገር አድርጎ ካሳ ይክሰኝና ሰተት ብዬ መጣልሻለሁ ቤቴ። ታልወልምድ ነው አንዱን አገባሉ ማለት ነው

እኔም አየሁሽ አላልኩም። አሁን ዝም ብዬሽ በሜዳ ለእናያሌው ለእነ ዳምጠው ሰው ባገኝ ብዬሽ ሰው ያለሽ ስል ወጥቼ በዚህ ቆየሁ። አሁን ይኸውልሽ ለእነሱ ስናገር ነገርሻቸው እንደው ይሄንን ነገር አደራሽ ተልሆነ ይልኝ

እደናሽኑ ለሽ ደህና ትበይኝ ዘንድ አሁን በዚህ ቤት ማን ትበይ ብላ ነው እንጂ መውጣት። ለአንዳንዶቹ ታዲሽ ሆነ ይመስልኝ ነገር እና ምን፣ ለነሱ ይሄ ነገር አዲሳቸው ነው ወይ? ምን ምን ሆና ነው እንዲህ የሚያደርገው ባዛ ቢጎልበትህ ሳላጋድደው ቀርቼ እ በጭንቁ ጊዜ ሳልደርስልህ ቀርቼ ነው ምሽቱ ልትሄድ እንዲያ እየተገለገለች ሳይነግረኝ ይሄድ። አንተ ሰውዬ ምን ነካህ? አንተስ ቢሆን መሸማ በማን ጋር የለ ብርቅ እየሮጠ ይሄድ። አልተደልህም አስቀሯት ብላ ይነገር እና ቢሆን አባካህ አስማረ ብሎ ይዞ እንደ መሄድ ዝም የሚለኝ የለ እሱ ከቦኛ። በእሱ ቦታ ብትሆን አንተ ሰው እህሉ ምን እንትን ይለኛል እኛ ሁላ የበላሁ አሁን የበላሁ እልቅ ነኝ። ይተው እንዲያል ነገር ተፈጥሮ እንዴት ነው አሁን? እኔ ገብቼ እህል ምበላ እልቅ ነኝ። ሂጅ አሁን ብለሽ ነው ምተኝ ይላ። ብር ገና ይቻት ነበረ እሷ አንተ ከትገኙ እንቻት ይሄዳለሁ። እና ሂጅ እንጂ ምን የሚደረግ ወይ። አንተ ግራ ነቀመስ፣ ምን ላረግ ነው አሁን? እንዲያል ነገር ተፈጥሮ እኔ ገብቼ እህል ምበላ እኔ ምልህድ እንጂ እንዴት ነው ነገሩ? እሱ አልነገረኝም ብዬ ነው የምቀር? አራ አራ እንዴት

እንደምን ምናምን አድርጋሽ ጉዳይ አያሌውን ቁም ስቅሉን ስታብለው ሰንብት ይ አንዴ ጀሪካውን፣ አንዴ ወጡን፣ አንዴ ሜናውን ስትለው ሰንብታለህ። አሁን አንድ ቀን ተኔ ቤት እንደውም አያውቅም የሚይር ማለት ነው። እንደዚያ አንደው ነጭ ምንውና አውቅ አንዴ ይሄ ታታይ ሾለ ከተቀለች እኔ እንድንግር እና እኔ ቤት እንደዚያ መጣ። እኔ ደግሞ አልሰምችም። ምን አረ አረ አረ አረ። ታዲያ አይ እንዴት አንዴ አማቱ ምናምን ይለኛል። ጀሪካ ውሀ የቀዳ ተሸክሞ ደምበጃ እኔ ቤት አለች ብዬ ስነግረውልህ

ምን ሆና ነው እንዲህ? ምን ሆና ነው እንዲህ ያለ እንዲህ የሰይጣን ሥራ። ትልቁን ሰውዬ እልቅ ልቦና ታለው ላግዛት አለ። እሱ ያውቅበት አይደል? ሁሉን ነገር የእሱ ደግ ነው። ነው የምልህ ደግ ነው። እንዲሁ ያላረግላት ነገር እኮ የለም። ነው ብትር ጎድቷት ነው

እንደው ብነግርህ አልሰማይ ብለህ ነው አንተ። እንደው ግምጫውን ለመጨረስ በእናጀቡሽ ሰፈር ሄዳ ነው የሚሆን። በመንደር ነው የገባኝ ነው የምልህ ነው ነው ነው ነው። አንቺዬ እንደው መቼ አየሁ ሰማሁም፣ በመንደሩ ጠፋ በቃ

እንግዲህ ያስነው ምልክት ይሄ በሴቲቱ ባንቻ አያምራል። እኛ ወንዶች አሁን

እዚያው ባለችበት እኛ አይደል ለምን እናመጣ። አረ እንደው እንደው አድራሽዋን ጥንፋሽዋን እንስማት እንጂ ደግሞ ደግሞ እንዲያ ነው የሚሻል። እስቲ በሉ እስቲ እንግዲህ እናቴ እግዚአብሔር ይርዳች። ተሰኚ ተተገኝሽ ተሰኝ አረ እንዲያውስ በሉ በዚያ በዚያኔ ያለፈች ይሄን ይዛ ነው አህዳ በዚህ ከሆነ የሄደችማ ባቋራጭ ነው መያዝ ያለብ